ታውዶችዬ እዚህ ጋር ማለት ነው ግሽሩ አለ። የቡናው እንትን ማለት ነው። ሰላም አሌይኩም ወረመቱላሂ ወበረካቱ እንዴት ናችሁ ጀማ ደህና ናችሁ? ይሄው ግሽር ማለት ይሄ ነው የቡና ገለባ። ሁለት ማንኪያን ያራኩበት ከዛ ለስንት ደቂቃ እንተቀጥቀዋለሁ? ለአስራ አምስት ደቂቃ እንተቀጥቀዋለሁ። እኔ ተምረ ስለማልፈልግ አላደርግበትም። እናንተ የማድረግ መብት አላችሁ። ውሃ ነው የምጨምርበት። እዚህ ጋ ይኸው እንደዚህ ውሃ ጨምራለሁ። ይበቃዋል፣ ይበቃል። ለአስራ አምስት ደቂቃ አንተከትከዋለሁ። ኢንሻላህ እንደዚህ ነው ሚሰራው። ከፈለጋችሁ ቴምር መጨመር የእናንተ መብት ነው። እና ውዶችዬ ዛሬ የሰራሁላችሁ ይህንን ነው። ያው ከአስራ አምስት ደቂቃ በኋላ እንደ ቡና አድርጋችሁ መጠጣት ከፈለጋችሁ አምስት ቴምር ወይም አራት ቴምር ጨምራችሁ ማንተክተክ እንዳይመራችሁ ማለት ነው። እኔ ዝም ብዬ ነው እንትን የምለው። እኔ ግን ስፖርት ከሰራሁኝ በኋላ ነው የምጠጣው። ከዛ ከበላኝ ከጠጣሁት በኋላ ምንም አይነት ምግብ አልወስድም። እልሞህም እናንተ ቶሎ ለመቀነስ ወይም የውፍረት መቀነሻ ቶሎ ለውጥ እንድታመጡ እናንተ ከፈለጋችሁ አንደኛ ምግባችሁ ማስተካከል አለባችሁ። ሁለተኛ ነገር ደግሞ ከበላችሁ በኋላ ትንሽ ያኔ ቁጭ ያኔ አብዛኛ ጊዜ አሁን እኛ ምሳ ስንበላ እኛ ሰራተኞች ወይም የመዳም ቅመሞች ምሳ ከበላን በኋላ ትንሽ እረፍት ልንወስድ እንትንላለን። እንደውም በልተን ስራው ብንጨርስ ነው የሚሻለው ማለት ነው። ያው አንዳንዶቻችሁ እንደማትቀመጡም አውቃለሁ። አንዳንዶቻችን ደግሞ አብዛኞቻችሁ እንደውም እምዳን ቤት ቁጭ ብላችሁ የምትወፍሩ ልጆች ናችሁ። እና ሌላኛው ነገር ውዶችዬ የምትጠይቁኝ ጥያቄ አብዛኛው እኔ አይመለከተኝም፣ ወላሂ የሚመለከተኝ ጉዳይ የሚመለከተኝ ነው የምሰራው ነገር ደግሞ ታውቃላችሁ፣ እናንተ ማለት ነው። ግን አብዛኛው ቲክቶክ ላይ ማለት ነው የምትጠይቁን ጥያቄ ወላሂ አላግባብ ጥያቄ ነው ማለት ነው። እኔ እዚህ ሁሉ ዶክተር እኮ አይደለሁኝም፣ ምርመራ እኮ አላካሄድም ማለት ነው እና አንዳንዶቻችሁ ብዙ አይነት በቃ ምን ልበላችሁ ከእናንተ የማይገባ ጥያቄ እየጠየቃችሁ ነው ያላችሁት። ይሄም ደግሞ ከእናንተ አይጠበቅም በቃ ምክንያቱም እኔ የምሰራው ሌላ እናንተ የምጠይቁት ሌላ። እኔ ስለ ምን ልበላችሁ? አሁን ምን ብዬ ልንገራችሁ? ይሄን ደግሞ ቆይ ምን መልስ ልስጥበት ማለት ነው እና ሌላኛው ነገር ደግሞ ላይክ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ላይክ ማንም ሰው አይጎዳም። አሁን ከትላንት ወዳ የለቀቁት ቪዲዮ ከሁለት ሺህ በላይ እይታ አግኝተዋል። ነገር ግን ላይኩ ከሰላሳ ራሱ አላለፈም ለምን? እናንተ ከወደዳችሁት እኔን ማበረታታቱ ለምን እንትን አላላችሁም? እና ማበረታታቱ እኮ የማንኛችንም የባህሪ ነው። እና እጃችሁ እኮ አይጎዳም ላይክ አደርጋችሁ። እንደ እይታው መሆን አለበት። እይታ ግን አለው የለውም አይደለም አለው ወላህ አመሰግናለሁ ከዚህም በላይ ማለት ነው እና... ምን ብዬ መናገር እንዳለብኝ አላውቅም ውዶቼ አንዳንድ ጊዜ ማለት ነው እኛ በራሳችን ቪዲዮ ስንመጣ ምንም ነገር ላይክ ላለማድረግ ወስናች ነው እና ግን በነገራችን ላይ አሁን ምሳሌ እኔ ፍትፈታ ወይም በሌላ ሰው ላይ ብሰራ ማንም ሮጦ ላይክ ያደረገኛል ለምን ይህንስ ለምን እንደዚህ ታደርጋላችሁ? እናንተ እውነት ከጠቀማችሁት እና ከወደዳችሁት በኋላ ላይክ ከማድረግ ለምን ትቆጠባላችሁ? ሌላኛው ነገር ኢንሻአላህ የተለያዩ ነገር ሰራላችኋለሁ፤ ለፀጉር ርዝመት፣ ለፀጉር መሰባበር፣ ለፀጉር ማሳደጊያ እና ብዙ ብዙ ነገር እና ለፈለጋችሁት ነገር ለመስራት ዝግጁ ነኝ። እናንተ ላይክ እና ሸር እያደረጋችሁ አበረታቱኝ። ስታበረታቱኝ እኔም የመስራት ሞራሉ ይጨምርልኛል ማለት ነው እና ውዶችዬ ያው ትንሽ ነው የሰራሁት እስካሁን። እንዲያውም እንትን እየተተከተከ ነው፣ ግን አሁን ወደ ኩሽና አልገባም አለማህ። ያው አሳይቻቸዋለሁ። የምታውቁት ነገር ካለ ወይም ያልገባችሁ ነገር ካለ የማታውቁት ነገር ካለ ጠይቁ፣ መልሳለሁ። ነገር ግን አለ አግባብ ጥያቄ ከሆነ እኔ አልመለስም፣ እባካችሁ አበዛሁባቸው መሰለኝ፣ አላህ ሊጠብቃቸው። መልካም ጅማ ተመኘሁላችሁ። ያው ይህን ቪዲዮ የምለቀው ወይም አምስት ሰዓት ወይም ስድስት ሰዓት አካባቢ ነው የሰራ ግን ጠዋት ነው። አልሙሀም ውዶች ዬ ከክበሩልኝ፣ ኑሩልኝ። ላይክ ለምታደርጉኝ፣ ለምትበረታቱኝ በቃ ከመጠን በላይ ምስጋና አቀርባለሁኝ፣ ወዳቸዋለሁኝ። መልካም ጊዜ፣ መልካም ቆይታ።